ፕሮግራም ያሳለፉት እዛ ስን ያመማት እንትናለልን ብዬ ነው። ከአንተ የምፈልገው ምንድን ነው መሰለሰኝ፣ ከእያንዳንዱ አካውንት ላይ ሁሉም ባንክ አለ እንደማቀው። እንግዲህ ሁሉም አካውንት ላይ በብር አለ፣ ብቻ ብዙ እንትን አለ። አራት አራት መቶ ሺህ ወደ አካውንት ይተራሉ ሰግሽኛል አካውንት ውስጥ አስገብቻለሁ። በርሽ ሳ ዘጋኝበት። የሚቸገርሽ ነገር ካለ ሌላ የሆነ የሚደበቀው ችግር ካለብሽ ተናገሪ። እናንተን እያልኩ እኔ ኪሳራ በቃ አሁን ባዶ ኪስ ከዚህ የምመለስበት ራሱ የለኝም። እኔ ብር የለኝ። በቃ ጥሬ ብር ነገር የለም። አካውንቴ ውስጥም እዚህ ያለው ትራንስፈር አድርጌያለሁ እና ሰላሙ አሌይኩም ወራህመቱላይ ወረካቱ ሰላም ድና የተከበራችሁ ቢሰዎች አበሻዊ ቤተ ሰቦች እንደዚናቸሁላይ ተላምናቸ ይበያላችሁበት ሰላማችሁ በዝት በዝት ዝት ይበልልኝ፣ እያልኩኝ የዛሬውን ቪዲዮ እንጀምራለን ማለት ነው። ድምዜ ከተቀየረባቸሁ እንግዲህ በጣም ማለት ነው እንግዲህ ሰይድ ጉዞ ወደ የመን አድርጓል ማለት ነው። እንደው ሀዩቲ ግን ማለት ነው ወይኔ ወይኔ ወይኔ ወይኔ፣ የመጀመሪያ ጊዜ ሴት ማለት ነው እንዳንቺ ብር የሚወድ የለም። እኔ ምለው የሆነ ተልዕኮ ያላት ትመስላለች ይቺ ልጅ ማለት ነው። የሆነ ነገር ተልዕኮ ያላት ትመስላለች ማለት ነው። ምን አለች መሰላችሁ? አካውንት ላይ ብዙ አካውንቶች አሉ። ብዙ አይነት አካውንቶች አሉና ከነዛ አካውንቶች ሁሉ አራት አራት መቶ ሺህ ብር ወደ አካውንቲ ገልብጥልኝና ስፈልግ ጥር ግበል እኔ ራሴ ቦሌ ድረስ ወስጅ ሽኛል አለችው፣ ማለት ነው። ይሄ ማለት ምንድን ነው? አንተን አልፈልግም ብርህን ነው እንጂ ነው ጥያቄው። ስለዚህ ከበፊቱም ጀምሮ ፕራንክ አድርግ አድርግ ብሎ የላከው ሰው የሆነ ነገር እንዳለ ይሰማኛል ማለት ነው። በነገራችን ላይ ሰኢድ፣ አሁን ላይ የምር በጣም አሳዝኖኛል ማለት ነው። በጣም አሳዝኖኛል። ለምን የሆነ ሁኔታውን ራሱ ሳይው ምስኪን፣ የምር ከምር አሳዘነኝ ማለት ነው። ይገባዋል ብለን ብናስብም ግን አሁን ላይ ግን በጣም ያሳዝናል፣ በተለይ ያለበት ሁኔታ ማለት ነው። እና ደግሞ የዚችኛይቱ ወይኔ፣ ወጥመድ አታጣም በፈጣሪ። በዚህ ሌላ ወጥመድ ታመጣለች፣ በዚህ ጋር ሌላ ወጥመድ ታመጣለች። እንደ አንቺ ሴት ልጅ አይደለሽ እንዴ? ወጣት አይደለሽ እንዴ? አትሰሪም እጅግራለሽ አልሐምዱሊላህ በይ። እንዴ አንቺ ቆይ ምን ሆነሻል? የአንቺ በታቾች እኮ ብዙ አረ፣ የሆነች እንደው ተንከሲስ ነገር ናት ይቺ በፈጣሪ ወይ ትዕግስቱን ትስኝ። እንዴ አንቺ በራ እስኪ በቃ ሴት ልጅ ቆፍጣና ስትሆን ነው፣ በራሷ ስታድግ፣ በራሷ ስትሄድ፣ በራሷ ስትፈጸረች ነው እሺ ፊ የምር ማለት ነው፣ በጣም አናዳኛለሽ ዛሬ፣ ማለት ነው ወረቢ፣ በጣም አናዳኛለሽ። አንቺ ይህንን ያክል ብር ነው ማለት ነው፣ እሷ የምትፈለገው ብር ማለት ነው። አንቺ እኮ ገና ልጅ ነሽ እኮ፣ እንዴ አንቺ ራስሽ መስራት ራስሽን ማስተዳደር አይደለም። አንቺ እኮ አሁን በዚህ ጊዜ ማለት ነው አይደለም፣ ራስሽን ማስተዳደር አይደለም፣ ቤተሰብ ራሱ ማስተዳደር የምትሺበት ላይነሽ። አሁን ላይ ማለት ነው ቤተሰብ ማስተዳደር ትችያለሽ አንችቺ ወልደሽ ከብደሽ ልጅ ማሳደግ ያሽ ላይ አንቺ እንደ ገና ይሄ ልጅ ብር አለው ብለሽ ገና ከንትሬ መጣ ነው ብለሽ ሂደሽ ተጠመጠምሽ። ወይ አትፋችው ወይ ደግሞ እንደ ሚስት ቁጭ ብለሽ ሚስት ከሆንሽ ደግሞ እንዴ እሱ ለምንድን ነው ሚስት ብሎ ያገባሽ? ልብሱን ለምንድን ነው በሰራተኛ የሚያሳተበው? ለምንድን ነው ምግብ ውጭ የሚበላው? በነገራችን ላይ ወንድ ልጅ ሲወድ ነው ወንድ ልጅ ከወደደ ምንም ይሆናል። አሁን ለሱመያ ይሄው እንደምታዩት፣ ምክንያቱም ስለሚወዳት ስለሚያፈቅራት እንደሷ የሚሆን ለሰው ስለሌለ ነው፣ በነገራችን ላይ ማለት ነው። ብሩንም ቢጨርስ የመን ስትሄድ የመን፣ ሰንዓ ስትሄድ ሰንዓ፣ ኢትዮጵያ ስትሄድ ኢትዮጵያ ተከትሏት የሚሄደው ማለት ነው። ጎንደር ሀርጎ ብትል ጎንደር ተከትሏት የሚሄደው ስለሚወዳት ስለሚያፈቅራት ስለሚያከብራት ነው ማለት ነው። አንቺ እኮ ማለት ነው የሆነ ትዝ ራሱ አትሁን ሳስቦ ሳስቦ ታገቡ ቁጭሮሽ ራሱ ትዝ ራሱ አትሁን ጭራሽ። ቀጣይ ቪዲዮ ነው እና እንግዲህ ሰኢድ ወደ የመን እየመጣ ነው ማለት ነው። የሚገርመው እኮ እሱ ብቻ አይደለም ማለት ነው። እሷም እየመጣሁ ነው ብላለች ማለት ነው። እንግዲህ ወደ የት እንደምትሄድ ባይታወቅም እሷም ስልክ ደውላ እኔም እየመጣሁ ነው ብላለች ማለት ነው። እኔ አንድ ነገር የምነግርሽ ነገር ማለት ነው አንቺ ማለት ነው ልብ ኑሮሽ የመን ተሄድሽ ማለት ነው። በቃ ጀግና ነሽ አንቺ ጀግና ማለት ነው። አማኒ ግን የመን ተሄርሽ ማለት ነው። ሱመያ ነጫ ይስታ ነጫ ይስታ ነው የምትልሽ ማለት ነው። ገባሽ ነጫ ይስታ ነጫ ይስታ ማለት ነው። ፊል ፊትሽ ራስ ወጣ ገበሽ መታ መታ ምንም ያራርሽ ጀግና ማለት ነው። አሁን እዛ ተከተለሽ እሱን ተከተለሽ ሲጀመር ይታ ይታቀሽ ዋስላል ተከተለሽ ትኬት ቆረጥኩኝና እየመጣሁ ነው ብለሽ ታያለሽ ስታይልን ማጥፊያሽ እንዳይሆን ሀዩ ማለት ነው። እነዚህን የተሰጠችሽን ብር ማለት ነው። እንግዲህ ብር ለመፈለግ ብር ስለምፈልግ ብዬ ነው እንጂ ሰው ደግሞ፣ በነገራችን ላይ ሴት ልጅ ቆፍጣናና የውሳኔ ሰው ስትሆን ደስ ይላል። ቆፍጣና የውሳኔ ሰው ትሆን ደስ ይላል ገባሽ? በራሷ ጥራ ግራ የምትሰራና ጀግና ሴ ደስ ይላል። ደግሞ ግዴታ ውደዱኝ ብላ ሳይሆን ደግሞ ወንድጅ ደግሞ ሲያፈቅር ነው፣ እሱ ሲወድ እንጂ ሲወደድ አይወድም። ገባሽ ሱማያን ይህን ክል የሚሄድ የሚሄድላት ይህን ክል የሚፈልገን እሱ ስለሚወዳት ስለሚያፈቅራት ስለሚያከብራት ለዛውም፣ ንግስት ብሎ ነው የሚጠራት። እንዲህ እንኳ ደግሞም ታውቂያለሽ እንዲህ እንኳ ዝም ብሎ ሱማያ ብሎ አይጠራትም ማለት ነው። ንግስት ሱማያ ብሎ ነው የሚጠራት ማለት ነው። ምክንያቱ ልብሉን ያንቀጠቀጠች ጀግና ስለሆነች ንግስተ ሱመያ ብሎ ነው የሚጠራት። ስለዚህ አንቺም ደግሞ ጀግና ሆነሽ የወንድን ልጅ ማንጠልጥል አለብሽ እንጂ ግዴታ ካላገባህ ብለሽ አገባሽ። መጀመሪያ ላይ ስትገቢ ብር አልፈልግም ምን ያንተን ነው ከአንተ ነው ፍቅር ያዘ ብለሽ ያዙ ልቃቁኝ አሽ የፈረደ የበበረ ኪና ጠጥተሽ ጠጥተሽ ይኸው ኢትዮጵያ ራሱ የበረኬና ጥራት ሳይኖርባቸው አይቀርም ማለት ነው። ስለዚህ በራስሽ ጊዜ ነው። እስኪ አንድ ቪዲዮ አለ አይተንን እንመለስ ላይ

በልጆች ተመቻቸው ያለሽ እና መጥቻለው ያለሽ ክብን ተናገሪ። በአካውንት ላይም በፊት በመጠቀምበት አካውንት ከእሱ እንደምትስሪ እርግጠኛ ስለሆንኩ ወይ ብርን ትሰጭ መጥቻ ሊሆን ይችላል። አካውንት እዛ እንዳለሽ አውቃለው ዜናም እንዳለሽ አስገብቼ ልሽ ብር በአካውንት ላይ ከልሽ አለው ውሰጂ። ብርር ቸገሮች ሆነ ብር ያልቃል። ምናልባት አጥተሽ ሊሆን ይችላል። እንግዲህ የመን ገብቻለሁ ብሏል ማለት ነው፣ ሰኢድ። በነገራችን ላይ የምር ለልጆቹ ይህን ያክል ክብር አለው ይህን ያክል ትናንትና፣ ልጁ ሐኪም ቤት ነኝ ብላ የሆነ ቪዲዮ አይታችሁ ከሆነ ሱመያ የሆነ ቪዲዮ ስለለቀቀች ለዛ ብሎ ነው ማለት ነው ወደ የመን አሁን ጉዞውን ያደረገው ማለት ነው። ስለዚህ እንደኔ እንደኔ ግን ቢታረቁ ባይነኝ የምር። በጣም አንጀቴን በልቶኛል። እስከ ዛሬ ነው ለስማየው ነው በነገራችን ላይ ሲከራከር የነበረው ግን የሰው ልጅ ነው። እና ያው ሀዩን ትቻለሁ ብሏል። ሀዩን ትቶ ከተወ እንግዲህ ነገሮቹን እዛ ላይ ታከተሙ። ምክንያቱም ሀዩ የምፈልገው ብር ነው እሱን አልፈልገውም። ይሄ ይፋ ነው ተናግራለች። እሷን ስለሆነ እሱን ስለሆነ እሱን አልፈልገውም ብሩን ስለሆነ የምፈልገው ስለዚህ ሶማያ ልጇን ብታሳየው፣ ልጆቹን ብታሳየው፣ ከውድ ሚስቶ ከውድ ልጆቹ ጋር ቢታረቅ ባይነኝ። እኔ ሶማያዬም እንግዲህ ሆድ ሸራርቶ ልብ ሸራርቶ፣ ወደ ቤትሽ ወደ ባለቤትሽ ብትመለሽ ባይነኝ ማለት ነው። ለምን ይህን ያክል የሚንከራተተላት? ይህን ያክል ከዛዝህ አይደለም አሁን ላይ ከአንድ ሀገር ወደ አንድ ሀገር ከአንድ ሀገር ወደ አንድ ሀገር ይቅርና አንድ ቦታ ላይ ራሱ ከአንድ ቦታ ወደ አንድ ቦታ ለመዘዋወር በጣም ብዙ ነገር አለ፣ በጣም ብዙ ነገር አለ። ና ቢታረቁ ባይነኝ። እናንተስ ምን ትላላችሁ? ያው እንግዲህ ቀጣይ ደግሞ የሱመያን መልስ እንሰማለን። ለሰይድ እንግዲህ ለዛሬው የመን ገብቷል አድርሱልኝ ብሏል። እንግዲህ አድርሱለት ለምኑልኝ በቃ ለምንውልኝ፣ አልቻልኩም መንበር ያገኛለች ብሏል ማለት ነው። በቀጣይ ቪዲዮ እስከምንገናኝ